ሰላም ጤና ስጥልን። ውድ ሀረር ግሎባል ኔትወርክ ተከታታዮቻችን የለት ተሰኙ ዜናዎችን ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ሩሲያ በዩክሬን ላይ ከባድ ጥቃት ማድረሷን ተከትሎ ትራምፕ ፑቲንን እብድ ነው ሲሉ ዘለፉ። ከ140 ሺህ ዓመታት በፊት በውቅያኖስ ውስጥ ጠፍቶ የነበረ ከተማ መገኘቱ ተገለጸ። ሰሜን ኮሪያ የገነባችውን የጦር መርከብ በመክሸፉ ከፍተኛ ባለስልጣኖቿን አሰረች። በኢትዮጵያ በኤምፖክስ ቫይረስ የተያዘ ሰው ተገኘ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ መረጃዎቹ በፍጥነት እንዲደርሶ ያድርጉ። መቶ አርባ ሺህ አመታት በፊት በውቅያኖስ ውስጥ ጠፍቶ የነበረ ከተማ ተገኘ። ተመራማሪዎች የሰው ልጅ መገኛ ታሪክ እንደገና ሊጽፍ ይችላል ሲሉ የጠቀሱት ከተማ በኢንዶኔዥያ ወደብ አካባቢ ተቀብሮ እንደሚገኝ ነው የተነገረው። ተመራማሪዎቹ ይህን ያሉት የሰው ልጅ አያት ነው የሚባልለት የሆነ የኢሬክተስ የራስ ቅል ከአንድ መቶ አርባ ሺህ አመታት በኋላ ከተቀበረበት የማንዱራ ና ጃቫ ደሴቶች መሀል መገኘቱን ተከትሎ ነው። ከዛሬ ና አመታት ባለው ጊዜ ውስጥ በቀለጠው የበረዶ ግግር ምክንያት የባህር ጠለል ከፍታ በ120 ሜትሮች የጨመረ ሲሆን እንደ ሰንላንድ ያሉ ዝቅተኛ ቦታዎች በውሃ ሳይጓጡ እንዳልቀረ ነው የተገለጸው። አሁን ከተገኘው የራስ ቅል ጎን ለጎን ሌሎች 36 አይነት ዝርያ ያላቸው ወደ 6000 የሚሆኑ የእንስሳት ቅሪተ አካላት የተገኙ ሲሆን እንደዚህ ሆኖ ጎሽና የኮሞዶ ድራጎን ከተገኙት መካከል ይገኙበታል ተብሏል። ይህ ግኝት ታዲያ የጥንት የሰው ልጆች አን መኗርን በተወሰነ መልኩ የሚገልጽ ሲሆን ስለ ጠፋው ሰላንድ የተባለው ቦታ ፍንጭ የሚሰጥ ይሆናል ብለዋል ተመራማሪዎቹ። ሰሜን ኮሪያ የአገሪቱ መሪ ኪም ጆንግ ኡንን ባስቆጣው የአዲስ የጦር መርከብ ክሽፈት ምክንያት አራት ባለስልጣናትን አሰረች። በሀገሪቱ መንግስት የሚተዳደረው ኬሲኤንኤ የዜና ወኪል የሰራተኞች ፓርቲ የጦር መሳሪያ ክፍል ምክትል ዳይሬክተር ሪሃወንግሰን ባለፈው ሳምንት ለተከሰተው ከፍተኛ አደጋ አብዛኛው ተጠያቂ ናቸው ሲል ገልጿል። አምስት ሺ ቶን የሚሸከመው የጦር መርከብ በመገልበጡ የተነሳ ውሃ ላይ የሚያርፈው ዋነኛ የመርከቡ ክፍል ተጎድቷል። ኪም ጆንጉን ይህን ክስተት የሀገሪቱን ክብር እና ኩራት በእጅጉ የጎዳ የወንጀል ድርጊት ነው ሲል ገልጾታል። መርከቡ በባለሙያዎች ቡድን ጥገና እየተደረገለት እንደሆነም የዜና ወኪሉ ዘግቧል። የፓርቲው ማዕከላዊ ወታደራዊ ኮሚሽን አባል የሆኑት ሪያውን ግሰን በዚህ ክስተት ምክንያት እስካሁን ከታሰሩት ሰዎች መካከል ከፍተኛ ስልጣን ያላቸው ናቸው ብለዋል። ኮሚሽኑ የሰሜን ኮሪያ ህዝብ ሰራዊትን የሚያዙ እንዲሁም የአገሪቱን ወታደራዊ ፖሊሶች የማዘጋጀትና የመተግበር ኃላፊነት የሌለው ነው ብሏል። የመርከብ ግንባታ የሚገኙ ሶስት ባለስልጣናትን ባለፈው ሳምንት የመጨረሻ አስራለች። ባለስልጣናቱ ዋና ኢንጂነር፣ የግንባታ ኃላፊና የአስተዳደሩ ስራ አስኪያጅ ናቸው። የታሰሩት ባለስልጣናት ምንቅጣት ሊጣልባቸው እንደሚችል የተገለጸ ነገር የለም። ሩሲያ በዩክሬን ላይ ከፍተኛ ጥቃት መሰንዘሯን ተከትሎ ትራምፕ ፑቲንን እብድ ነው ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ላይ ጥቃት ተከትሎ በሩሲያ አቻቸው ቭላድሚር ፑቲን ላይ ደስተኛ እንዳልሆኑ ተናግረዋል። ትራምፕ ባልተለመደ አገላለጽ ምን ነካው ብዙ ሰዎችን እየገደለ ነው ያሉ ሲሆን አክለውም ፑቲን ፍጹም እብድ ነው ሲሉ ተደምጠዋል። የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ቀደም ሲል ዋሽንግተን በቅርብ ጊዜ ውስጥ በሩሲያ ጥቃቶች ላይ የነበራት ዝምታ ፑቲንን የሚያበረታታ ነው ሲሉ በሞስኮ ላይ ጠንካራ ጫና እንዲሁም ጥብቅ ማዕቀቦች እንድትጥል አጥብቀው አንስተዋል። ሩሲያ 367 ሰው አልባ አውሮፕላኖችን እና ሚሳኤሎችን በመተኮሷ በዩክሬን ላይ በአንድ ሌሊት ቢያንስ 12 ሰዎችን ስትገድል በደርዘን የሚቆጠሩ ደግሞ ቆስለዋል። ፑቲን በ2022 ሙሉ ወረራ በዩክሬን ላይ ከጀመሩ ወዲህ በአንድ ሌሊት ውስጥ ከፍተኛው ጥቃት በትላንትና እለት ፈጽመዋል። የአየር ሳይረን ማስጠንቀቂያ የሰው አልባ አውሮፕላኖችና ሚሳይሎች ጥቃት ሲፈጽሙ በበርካታ የዩክሬን ክልሎች ተሰምተዋል። ትራምፕ አሜሪካ በሩሲያ ላይ የምትጥለውን ማዕቀብ ለመጨመር እያሰቡ እንደሆነ ተጠይቀው ሲመልሱ በፍጹም ብለዋል። የዩናይት ስቴትስ ፕሬዚዳንት ከዚህ በፊት ደጋግመው ይዝቱ ነበር፣ ነገር ግን በሞስኮ ላይ ምንም አይነት ገደቦችን ተግባራዊ ለማድረግ ገና ነው ሲሉ ተናግሯል። በኢትዮጵያ ኤምፖክስ ቫይረስ የተያዘ ሰው ተገኘ። በኦሮሚያ ክልል ሞያሌ ከተማ ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች የተወሰደ ናሙና ኤምፖክስ ቫይረስ የተያዘ ሰው መገኘቱን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን እድሜ ያለው ህጻን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ እንደተቻለ ከጤና ሚኒስቴርና ከኢትዮጵያ ህብረት ጤና ኢንስቲትዩት ኤምፖክስ አስመልክቶ የተ የተሰጠው መግለጫ አመላክቷል። የህፃኑ አባት ወደ ጎረቤት ሀገር ሄዶ የነበረ መሆኑን መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩ ተገልጿል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢውን የህክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። የኢምፖክስ በሽታ በተለያዩ አፍሪካ ሀገራት ላይ የተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱ በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከልና በሽታውን ለመከላከልና ለመቆጣጠር የተለያዩ ስራዎችን በጋራ እየሰሩ እንደሚገኝ ተሰምቷል። የኢምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያላቸው ሰው የሚከተሉት ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የ ምርመራና ህክምና አገልግሎት እንዲያገኙ ማሳሰቢያ ሰጥተዋል። ከዛ ባለፈም የግልና የእጅ ንጽህና በመጠበቅና ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲያደርጉ ጥሪ ቀርቧል። አንድ ሶስተኛው የሶሪያ ህዝብ በቀድሞው የሶሪያ መሪ በሽብርተኝነት ይፈልግ ነበር ሲል የሶሪያ የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። የሶሪያ የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ኑረዲን አልባባ እንደተናገሩት ከ8 ሚሊዮን በላይ ሶሪያውያን በአሳድ መረጃና ደህንነት አገልግሎቶች በሽብር ወንጀሎች ይፈልጉ ነበር ብሏል። ቃል አቀባዩ በደማስቆ በተደረገው ጋዜጣዊ መግለጫ ላይ በቀድሞው አገዛዝ የፖለቲካ ጉዳዮች የሚፈልጉት ሰዎች ቁጥር ከ8 ሚሊዮን በላይ ነው ነበር ሲሉም ተናግረዋል። የሶሪያ የሶሪያ የእርስ በርስ ጦርነት ባላሳት የሰላማዊ ጸረ መንግስታዊ ተቃውሞዎችን ጭካኔ የተሞላበት ጭቆና ከተነሳ በኋላ በሚሊዮኖች የሚቆጠሩ ሶሪያን በተፈራው የደህንነት አገልግሎት መረብ ውስጥ ተይዘው ክስ፣ እንግልትና የመብት ጥሰት ተፈጽሞባቸዋል ብለዋል። በመግለጫው ብዙዎቹ በሰላማዊ ሰልፎች ላይ በመሳተፍ ወይም በማስተዋወቅ የመንግስትን ክብር በመናድ ከውጭ ፓርቲዎች ጋር በመገናኘት ወይም ሽብርተኝነት በገንዘብ በመደገፍ ክስ ተመስርቶባቸው ነበር ብሏል። አላሳድ አገዛዙን የሚቃወሙ ቡድኖችን ሁሉ ለመበልጸግ ሽብርተኝነት የሚለውን ቃል ተጠቅሟል ሲሉም ቃል አቀባዩ ገልጿል። በመቶ ሺዎች የሚቆጠሩ ሶሪያን ወደ እስር ቤት ተወርውረዋል ያሉት ቃል አቀባዩ ብዙዎቹ ስቃይ እንደደረሰባቸውና በአስር ሺዎች የሚቆጠሩ አሁንም እንደጠፉ መሆናቸውን ተናግረዋል። የ2024 25 የእንግሊዝ ፕሪምየር ሊግ የውድድር ዘመን በትላንትናው ዕለት ተጠናቋል። ትላንት አመሻሽ 12 ሰዓት ጀምሮ በተመሳሳይ ሰዓት በተደረጉ አስር ጨዋታዎች የውድድር አመቱ ሊቨርፑልን አሸናፊ በማድረግም ተቋጅቷል። ሻምፒዮኑ ሊቨርፑል፣ አርሴናል፣ ማንቸስተር ሲቲ፣ ቼልሲና ኒውካስል ዩናይትድ እስከ ስድስተኛ ያለውን ደረጃ ይዘው ውድድራቸውን በማጠናቀቃቸው በቀጣይ አመት በአውሮፓ ሻምፒየንስ ሊግ ይሳተፋሉ። የአውሮፓ ሊግ አሸናፊው ስፐርስም የመድረኩ ተሳታፊ ነው። ሳውዝሃምፕተን፣ ኢፕስዊች ታውንና ሌስተር ሲቲ ደግሞ ከፕሪሚየር ሊጉ ወደ ሻምፒዮንሽፑ የወረዱ ክለቦች ናቸው። ሊጉ አመቱን ያጠናቀቀው ለኮከቦቹ እውቅና በመስጠትም ነው። ሊቨርፑል የፕሪምየር ሊጉን ዋንጫ እንዲያሳካ የሞሳላ የግብ ድርሻ ከፍተኛ ነው። ግብጻዊው አጥቂ በውድድር የ2018 አመቱ 29 ግቦችን አስቆጥሮ የወርቅ ጫማውን ለአራተኛ ጊዜ ወስዷል። ሳላ ግብ ከማስቆጠሩ ባሻገር 18 ለግብ የሆኑ ኳሶችን አመቻችቶ ሰጥቶ በአጠቃላይ በ47 ግቦች ላይ ተሳትፎ የአመቱ ኮከብ ተጫዋች ሽልማትን አሸንፏል። የክለብ አጋሩ ራያን ግራቨርቢች በበኩሉ የአመቱን ምርጥ ወጣት ተጫዋች ሽልማትን አሸንፏል። የአርሴናሉ ዴቪድ ራያ፣ የኖቲንግሃም ፎረስቱ ማትሴልስ በ13 ጨዋታዎች ላይ ግብ ሳይቆጠርባቸው በመውጣታቸው የወርቅ ጓንት ሽልማቱን በጋራ ወስዷል። ፕሪምየር ሊጉ ሪከርዶችም ተመ የሚያስገባውበት ነው የተጠናቀቀው ሶስት ተጫዋቾች በድምሩ 36 ቢጫ ካርዶችንም የተመለከቱበት አመት ነው የስፒስ ታውኑ ሊያም ዴላፕ የሳውዝአምፕተኑ ፍላይን ዶውሰን ና የፉልሃሙ ሳሳ ሉኪች እያንዳንዳቸው 12 12 ጊዜ በቢጫ ካርድ ተገጽሰዋል የአርሴናሉ ሉዊስ ስኬሊ የማንችስተር ዩናይትዱ ብሩኖ ፈርናንዴስ ና የሳውዝአምፕተኑ ጃክ ስቴቨን እያንዳንዳቸው ሁለት ሁለት ቀይ ካርዶችን የተመለከቱ ተጫዋቾች ሆነው በአመቱ በሪከርድ ተመ ተመዝግበዋል በውድድር አመቱ 99 ቢጫ ካርዶች የተመዘገቡበት ቼልሲ ከፍተኛውን ሲይዝ፣ 57 ጊዜ በቢጫ ካርድ የተገጸሰው ማይንሰር ሲቲ ዝቅተኛውን ደረጃ ይዟል። ስድስት ተጫዋቾችን በቀይ ካርድ ያጣው አርሴናል አመቱን በመጥፎ ሪከርዶች ሲያሳልፍ፣ ወደ ሻምፒዮንሽፑ የወረደው ሌስተር ሲቲ ብቸኛው አንድም ቀይ ካርድ ያልተመዘዘበት ክለብ ሆኖ አመቱ ተጠናቋል። ከውስጥ ከታተሉት የቆያችሁት መረጃ ይህን ይመስላል። እንደተለመደው መረጃዎቹ በፍጥነት እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያደርሱ።